በሰማይ ማዕዘን የገባው ኤርሚያስ ፍሬው ከቃላብ ማሰልጠኛ፣ በቀይ ማዕዘን የገባው አብርሃም ጌታቸው ኤቲ ቱቢቲ ይመት። እንግዲህ ይህ ውድድር እንደነገርኳችሁ ሶስት የእድሜ እርከን ካታጎሪዎች ተከፍሎ ነው እየተካሄደ የነበረው። ዛሬ እንግዲህ ለአምስተኛ ቀን ፍጻሜ እያገኘ ይገኛል። ስለዚህ ሁሉም ዛሬ የሚደረጉ ጨዋታዎች የፍጻሜ ናቸው። ማክሰኞ ዕለት የጀመረው እንግዲህ የታዳጊ ወጣቶች የምዘና ውድድር እንግዲህ በአማረ መልኩ ደምቆ በዛሬ ዕለት ፍጻሜውን እያገኘ ይገኛል። እጅግ የሚማርክ ድንቅ ድንቅ ታለንት ያላቸው ቦክሰኞች የታዩበት በጣም ጥራቱን የጠበቀ ጨዋታ ሲጫወቱ የነበሩ በርካታ ታዳጊ እንዲሁም ወጣት ቡጢዮች የነበሩበት ጨዋታ ነው እና እጅግ የሚገርሙ ልጆች ያየንበት የቦክሲንግ ውድድር ነው። ይደግሞይ ባል የአዲስ አበባ ከተማ አስተዳደር ፌዴሬሽን የሚያዘጋጀው እንግዲህ የታዳጊ ወጣቶች የምዘና ውድድር ነው። እየተመለከታችሁ የሚገኙ እንግዲህ ውድድሩ በዩ ፊፍቲን ዩ ሴቨንቲን ዩ ትዌንቲ በሶስት የእድሜ ካታጎሪ ተከፍሎ እየተካሄደ ይገኛል። ሰብስራል

ሶስተኛ ያ እንግዲህ እየተመለከታችሁ የምትገኙት የአዲስ አበባ ከተማ አስተዳደር ቦክስ ፌዴሬሽን የሚያዘጋጀው የታዳጊ ወጣቶች የቦክስ ውድድር ነው። ይህ ውድድር ለመድገም ያህል በሶስት የእድሜ እርከኖች ተከፍሎ ነው እየተከናወነ የሚገኘው። የዩ15፣ ዩ17 እንዲሁም ዩ20 በሚል በሶስት የእድሜ ካታጎሪ ውስጥ ተከፍሎ እየተካሄደ ይገኛል። እንግዲህ ማክሰኞውን ጅማሮን ያደርገው ውድድር እንግዲህ ዛሬ አምስተኛ ቀኑን ይዞ የፍጻሜውን እየተከናወነ ይገኛል። በርካታ ድንቅ ድንቅ ታለንት ያላቸው ተተኪ ቦክሰኞችን ያየንበት ድንቅ ውድድር ነበር ማለት ይቻላል። ይህ እንግዲህ በእንደዚህ እያለ የኢትዮጵያ ቦክስ ስፖርት እንግዲህ ነገ ተተኪዎቹ እኚህ እዚሁ ፕሮጀክት ላይ የሚወዳደሩ ልጆች ናቸው። ስለዚህ የፕሮጀክት አሰልጣኞች ትልቅ ክብርና ምስጋና ይገባቸዋል። በተለይ ድጋፍ መደረግ ካለባቸው አንደኛ ተቋማት የፕሮጀክት አሰልጣዮች ነው፣ በደንብ ድጋፍ ሊደረግላቸው ይገባል። እንግዲህ ብዙ ድጋፍ ሳይደረግላቸው ይህን ያህል አቅም ያለው ቡጥኛ ማፍራት ከቻሉ ድጋፍ ደግሞ ከተደረገላቸው ምን ያህል ፖቴንሻል ያለው በደንብ በቴክኒክም በታክቲክም በስነ ልቦናም በተለያዩ ማቴሪያሎችም ሙሉ የሆነ ቡጥኛ ሲኖር የተሻለ ነገር ማድረግ እንችላለና። በጣም የሚገርሙ ልጆች ናቸው እየተመለከትን ያለ ነው።